በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ሆንና ላይ ድፍረትን የተሞላ ክብረ ነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህን ግለሰብ እፎ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ። ፎይ እንዲህ መሆን አለበት፣ መገደል አለበት። በህግ የሚያስጠይቀው ነገር ካለ መጠየቅ አለበት። እፎይ ለህግ አቅርበ የእኔ ሰው ደግሞ ምንም አላለም ስትል ደግሞ ይሄ ሌላ ነገር ያመጣል አንዳንድ ሙስሊም ነን የሚሉ ግለሰቦች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 እፎይ እንዲህ መሆን አለበት፣ መገደል አለበት ምናምን። የደቦ ፍርድ ከባድ ነው። ይዞት የሚመጣው ጣጣ በጣም ከባድ ነው። ቅድም ብለናል። እፎይም ሆነ ሌላ ወንድምም ሆነ ኡስታዝ እንትናም ሆነ ማንም ሆነ በሕግ የሚያስጠይቀው ነገር ካለ መጠየቅ አለበት። አንተ እዚህ ጋር ስታጠፋ እኔ አንተን ከላል አላደርግህም። ከሕግ አንጻር እኔን ከላል ተረገኛ አይገባም። ገብተዋል አይደል? ግን እፎይ ለሕግ አቅርበ የኔ ሰው ደግሞ ምንም አላለም ስትል ደግሞ ይሄ ሌላ ነገር ያመጣል። ይሄን የምልበት ምክንያት ምንድነው? ኡስታዝ አቡበከር ባለፈው እሁድ እለት አንድ የተለቀቀ ቪዲዮ አለ እና በአንድ ፕሮግራማቸው ላይ አንድ የተናገሩት ነገር አለ። ምናልባት እሱ ተናግሮ ላይሆን ይችላል እንደዚህ የሌላን እምነት የሚነካ ነገር አላውቅም፣ ስላላየው ድረስ እሱ በዛ አይነት ሰብናም ስለማላቀው ላይናገር ይችላል። ነገር ግን እስቲ የእሱን ቪዲዮ እናሳይና ከዛ በኋላ ደግሞ ተመልሰን እንመጣለን። የክርስትና እምነት ተከታይ ወገኖች፣ ቤተ ክህነት እስልምናን ስንሰብክም ስናስተምርም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 ከመጽሐፍ ውጪ ከተጻፈው ነገር ውጪ ሆን ተብሎ አታክ ለማድረግ ቅድም ባነሳከው ነገር ያደረገ ሰው ካለ ማንም መቅረብ አለበት። ይሄ ማንም ከለላ የሚሰጠው ጉዳይ አይደለም። ምንም ይሄ የሚደረግ ጉዳይ አይደለም። ቀጥሎ የተናገሩት ነገር ግን የሚያስተዛዝብም የሚያነጋግርም ጉዳይ አይተዋል። ግን መጀመሪያ ላይ ነቢያችንን የተናገረ ምህረት የለውም። ክብራችን ነው። መብታቸው ገብቷል። አሁን ይሄ መጠበቅ አለበት። በቃ ትክክለኛ ጥያቄ ነው የጠየቀው። ማንም ሰው በሃይማኖቱ ምን አይልም አይደራደርም። ሌላው በዚህ በዚህ መግለጫ ላይ በጣም ያኮራኝ ነገር በቃ በፍጥነት ወጥተው ከመጅሊሱ ጀምሮ እንትኑ መስጠታቸው መግለጫው ምርጥ ነው አይደለ ከብዙ ነገርም እንትን ይላል። አይ መግለጫውን መስጠታቸው በራሳቸው ለሃይማኖታቸው ያላቸውን ክብር ገለጡ። እኛ ጋስ ከዚህ በኋላ ለምን መጣበታለን? እሱ እሱ ላይ መጣበታለን። በዚህ ሀሳባችንም ያው የራሳችንን ቤትም በደንብ መናገር ስላለን በትክክል ግን ከዛ በኋላ የተናገሩት ነገር በእስልምና ውስጥ ያሉ ወንድሞች የሌላን ሃይማኖት የሚናገር ምንም ነገር አላደርጉም ብለዋል። ቪዲዮች እንጋብዝና እንመለስ። ሰረዝ ይላል። ልክ ድንጋይ ላይ እንደሚታየው እሱም ድንጋይ ነው ይላል። እንግዲህ የፌሲዮን ሁለትን ማንበብ ትችላለህ። ክርስቶስ ማለት ድንጋይ ነው። ይሄ ድንጋይ ነው። እንግዲህ ቁሏለው የተባለ ይሄ ነው። እምነት ይሄ ዘቀጠ ማለት ነው። በዛ ላይ አንተ የምትሄድ ነው። በክርስቶስ አር ነው። ሰላም አለይኩም ስሙኝማ፣ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ! እየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ። እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋልና። እንዴ በራሳችሁ ጊዜ ብትጠፉ ይሻላችኋል። ጌ ነበረ ወንድ ለወንድ የሚሳሳማ አየው ይሄን አምላክ ይታያላ አ አየ ይሄን ሽማግሌ ያየው ይሄን ሽማግሌ ከዚህ ሰው አየው ይሄን አምላክ ይታያላ አ አየ ይሄን ሽማግሌ ያየው ይሄን ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ኦኬ፣ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀገና ሊባል አይችልም። እግዚአብሔር ዝሙተኛ ነው። ዝሙት ሰርተዋል። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እንግዲህ አዳም፣ አንዳንድ ጊዜ እኔ በጣም ደንግጫ ለእውነት ለመናገር፣ ይህንን የሰማ ሰው ከኔ ወገን ማንም አልተናገረም እንዲህ አያረግም ብሎ ለመናገር ይደፍራል ብዬ አላስብም። ተረዳኝ አይደል? ደግሜ ያለሎም አሁን የተባሉትን ድምፆች እንደው ሰምቶታል፣ ተመልካቾቻችን እነሱ እንዲሰሙት ስለሆነ ምን ታዘብ። ከዚህ ያው ያወጣ ነውም ጥቂቱን ነው፣ ብዙ ማስረጃ መውጣት ይችላል። በየዕለቱ በየቀኑ ምን ተሸክመን እንደምንሄድ እንግዲህ ደጋግሞ የሚሉትን ነገር ሰምተህ ከሆነ እኛ ምንድን ነው ተበድለናል፣ ግፍ ደርሶብናል፣ እንደውም ብዙ ታግሰናል። ምናን ነው የሚሉት፣ እንደ ክርስቲያን የታገዘ እንደም በጣም ትግስተኛ ሰው የለም። በየቀኑ እንደ ከብት እየታረደ የሆነ ቦታ ረብሻ ሲመጣ የዛ የረብሻ ማብረጃ እየሆነ እየተጎተተ ቤቱ እየተቃጠለ ንብረቱ እየነደደ የሚወጣው ዛቻዎች በጠቅላላ በጠቅላላ ልክ የሃይማኖት ነገር ይቀሰቀስና ወደ ብሔር አምጥተው በለው ቁረጠው እያለ በሆነ ሽፋን የሚሞተው ክርስቲያኑ ነው ይቆጠር ከተባለ እንቆጥሯለ ግን ደግሞ እያንዳንዷን ነገር በውስጥ የተያዘው ዛሬ የኔ ቤት ተቃጥሎ ነገ ሰላም ይምጣ በሚለው ሁሉም ውጦት ቁጭ ስንት ነው የሞተበት ምን ማናወረው ምን ዶክመንተሪ ይውጣ ከተባለ መዘርዘር ይቻላል የእኛ ቤት ሰው ምንም አላደረገም ሲባል ይሄ ያስጠያይቃል ዝም ብሎ ፍለጦ ቁረጦ አያዋጣም። ይህን ግለሰብ እፎይ የሚባለውን በተገኘበት ይገደል፣ እፎይ ከቁርኣን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አያዋጣም። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምዕመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሳፈራል። በእውነቱ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ሰሞኑን ደግሞ ክርስቲያኖቹ ጠግባቸው አንተ ያያ ቤታ ያያ ተመጋቢ ሊሁላ እነዚህ ቅቤን እየቀቡን የቀቡን ይመስላችኋል። እናንተ ስትሳደቡ ጽድቅ ይመስላችኋል። ስታዋርዱ ጽድቅ ይመስላችኋል። ክርክሩ ዓመት የፈጀ ነው። እነ እፎይ እነማን እነማን? አሁንማ በዙ፣ ልጆቹም በዙ፣ በጣም ብዙ ናቸው። አሁን እየሰማሁት ያለው ነገር መቆም አይችልም። ቴክኖሎጂው ሰፋ፣ ጠያቂው በዛ። ዓመት ሙሉ ቁጭ ብለው ጥያቄ ሲበዛባቸውና መልስ ሲያጡ ካልገደልን ካላሳደድን ማለት። ልትገሉ ትችላላችሁ፣ ልታስሩ ትችላላችሁ። ባንኩ በእናንተ እጅ ነው፣ ታንኩ በእናንተ እጅ ነው፣ ምኑ በእናንተ እጅ ነው። ትችላላችሁ፣ ማስቆም ግን አትችሉም። በዚህ መልኩ አይቆምም። የሚቆመው በሕግ በስነ ስርዓት ነው። ውሾቻችሁን ስታስሩ ነው እኛም ዝም አንልም ነው አንተ ዝም ሳትል ዝም። አንድ ነገር መታወቅ አለበት። ዝም ያለ ሁላ ምን ያለ ሁላ በቃ ምንም እንትን የለውም ማለት አይደለም፣ አይደለም። ውሻ ስትሮጥለት ይነቅሳል፣ አለቀ፣ ያባራሃል። ውሻን ቆም ብለ ነው የምታናግረው። ቆም ብለ ታናግረዋል። ዱላህን ይዘ ምንን ይዘ ቆም ብለ ታናግረዋል።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 መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ክብረነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ነው የተጠቀሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀት ጉሃን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸሙና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምሮች የሚወገዙ ናቸው ብለዋል። ጠቅላይ ጸሐፊው ሃይማኖቶች የተቀደሰ የጾም የጸሎትና የመንፈሳዊ ነጻ ላይ በሚገኙበት በዚህ ጊዜ ግጭት በሚፈጥሩ መልኩ በማህበራዊ ሚዲያው ላይ የሚሰራጩ ስነ ምግባራዊ ተግባራት የትኛውም የሃይማኖት ተቋም የማይወክል ነው ሲል አውግዟል።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 አዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ በአምላካችን፣ በመረታችን፣ በኢየሱስ ክርስቶስ፣ በቅዱሳን እና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከእለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም።